የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ ወደ ኤርትራ አማላጅ መላካቸው ተገለጸም በምልጃነት የተላከው ደግሞ የኬንያው መንግስት ስለመሆኑ ታውቋል። ምልጃው የቀረበላቸው የኤርትራው ፕሬዝደንት ኢሳያስ አፈወርቂ መተማመኛ እፈልጋለሁ የሚል ምላሽ መስጠታቸውም ተገልጿል። ከዲፕሎማቲክ ምንጮቻችን የተገኘው መረጃ ይቀርባል። ይህ በእንዲህ እንዳለ የኤርትራው መንግሥት ተቃዋሚዎች በኢትዮጵያ የሙዚቃ ኮንሰርት ሊያዘጋጁ ነው። የፀረ ኢሳያስ ኃይሎች ኮንሰርት የሚካሄደው ደግሞ በአዲስ አበባ ነው ተብሏል። በዝርዝር የምንመለከተው ጉዳይ ይሆናል። ብልጽግና በጦርነት ውስጥ በሚገኘው በአማራ ክልል እንዳደረገው ያለ ፕሮፓጋንዳን ትግራይ ላይ መድገምን ድርጅቶቹ ተቃወሙም። ይህ በእንዲህ እንዳለ ህወሓት ድጋፉን በሰጠው መግለጫ ተቋሙ ዳግም ጦርነት እንዳይጀመር ሲል አሳስቧል። ይህንንም ይዘናል። ኦብነግ ህዝቡን ለማነቃነቅ ይረዳኛል ያለውን አዲስ ፍኖተ ካርታ ማዘጋጀቱን ገለጽም። ሌሎች በሀገሪቱ ብልጽግናን የሚታገሉ ኃይሎችን አጋርነቱንም ገልጿል። በኢትዮጵያና ሶማሌ ወቅታዊ ጉዳይ ላይ ስብሰባ ማከናወኑንም አሳውቋል። ሌላኛው መረጃችን ነው። የሩሲያ ጦር በበርካታ የአፍሪካ ሀገራት እየተንቀሳቀሰ ነው ተባለም። ቢያንስ በስድስት የአፍሪካ ሀገራት ውስጥ መግባቱም ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ ወደ ኤርትራ አማላጅ መላካቸው ተገለጸም። በምልጃነት የተላከው ደግሞ የኬንያ መንግስት መሆኑ ታውቋል። ምልጃው የቀረበላቸው የኤርትራው ፕሬዝዳንት መተማመኛ እፈልጋለሁ የሚል ምላሽ መስጠታቸው ተሰምቷል። ጠቅላይ ሚኒስትር አብይ ወደ ኬንያው ፕሬዝደንት ዊሊያም ሩት ወደውለው ምልጃ የጠየቁት ከሁለት ሳምንት በፊት ነው የሚሉት የዲፕሎማቲክ ምንጮች፣ ዋና ጉዳያቸው ደግሞ ኢሳያስ አፈወርቂ ስለመሆናቸው ገልጸዋል። እኔ ለጦርነት አልተዘጋጀሁም። እርሱም ዝግጅቱን ማቆም አለበት። ሊወጋኝ እየተዘጋጀ ስለመሆኑ አውቃለሁ። በእኔ በኩል ግን የመዋጋት ፍላጎት የለኝም ብለው ለፕሬዝደንት ዊሊያም ሩቶ ተናግረዋል የሚሉት የዲፕሎማቲክ ምንጮች ጠቅላይ ሚኒስትር አብይ አህመድ የኬንያ መንግስት በጉዳዩ ላይ ጣልቃ እንዲገባ ጥያቄ ስለማቅረባቸው ማክለል። ይህንን ተከትሎም ባለፈው ሳምንት የኬንያ ብሔራዊ መረጃና ደህንነት አገልግሎት ኃላፊ የሆኑት ኑረዲን ሀጂም ወደ አስመራ ተጉዘው ከፕሬዝደንቱና ከሌሎች የኤርትራ ባለስልጣናት ጋር ተገናኝተው መወያየት ቸውን አረጋግጧል። የደህንነት ሹሙ ኑረዲን ወደ ኤርትራ ከመብረራቸው በፊትም ከኢትዮጵያ ወደ ናይሮቢ የተጓዙና የጠቅላይ ሚኒስትር አብይ አህመድን ምልጃ አጀንዳ የበለጠ ለማብራራት ከኃላፊው ጋር የተገናኙ የብልጽግና ሹሞች እንደነበሩ የሚገልጹት ምንጮቹ የኃላፊዎቹን ስም ከመጥቀስ ግን ተቆጥቧል። የኬንያው የደህንነት ኃላፊ ኤርትራ ድረስ ሄደው ባደረጉት ውይይትም የኤርትራ መንግስት ባለስልጣናት ኤርትራ ላይ ውጊያ መክፈት እቅድ ስለሌላቸው እናንተም ይህንኑ ብትታውት የሚል ጥያቄ ማቅረባቸው ያቀረባቸውንና የውይይቱ ዝርዝርም ለአዲስ አበባው አገዛዝ መላኩን ምንጩ ዘርዝረው አስረድቷል። ጠቅላይ ሚኒስትር አብይ አህመድ ሊወጉ አልተዘጋጁምና ኤርትራ ማይዘጋጅ በሚለው ሀሳብ ላይ ፕሬዝዳንት ኢሳያስ አፈወርቅ የሰጡ የተባለው ምላሽም ጦርነት አካሂዳለሁ ያለው ራሱ ነው። እኛ እርሱ ላወጀብን ጦርነት የምንዘጋጅንን። አሁንም ቢሆን እኛ ላይ ውጊያ እንደማይከፍት መተማመኛ ይስጠን በሚል መጠየቃቸው ተገልጿል። እኛ ከመጀመሪያውን ፍላጎት የለንም የሚለውን በአጽንኦት ተናግሯል የተባለላቸው የኤርትራ የአፋር ባለስልጣናት በትግራይ ክልል የሚታወጅ ጦርነትን በእኛ ላይ እንደተከፈተ እንቆጥሯለን። ትግራይ ላይ ውጊያ ከተከፈተ ቀጥሎ እኛ ላይ እንደሚሆን ስለምናውቅ እራሳችንን እንከላከላለን ሲሉ መናገራቸውንም ምንጮቹ አረጋግጧል። የብልጽግና አገዛዝ ወደ ኤርትራ ይህንን ምልጃ ከላከ በኋላ ባለስልጣናቱ ጦርነት እንደማይኖር አድርገው እንዲያስረዱ ያሰማራ ሲሆን ሰሞኑን ጌዲዮን ጢሞቴዎስና ጌታቸው ረዳ ኢትዮጵያ ወደ ኤርትራ ጦርነት እንደማትከፍት ለማስረዳት መሞከራቸውም የዚሁ አካል ነው ተብሏል። የደህንነትና የዲፕሎማሲ ምንጮች እንደሚሉት ከሆነም የኤርትራ መንግስት የጠየቀውን መተማመኛ ኢትዮጵያ ታቀርብ እንደሆነም የብልጽግና ሰዎች የተነሳላቸው ጥያቄ ሲሆን የሰጡት ምላሽም አልታወቀም ብለዋል። ጠቅላይ ሚኒስትሩ ባሳለፍነው ጥቅምት በሰጡት የፓርላማ ማብራሪያቸው ጦርነት ሊከናወን እንደሚችል እርሳቸውንም የሚያቆም ኃይል እንደሌለም በየአመቱ አንድ የኤርትራ ህዝብ የሆነ ኃይልም እየተፈጠረ ስለመሆኑ በመዘርዘር ኤርትራ በበኩሏ ህገወጥ የሰውና የገንዘብ ገንዘብዝ የጦር መሳሪያ ስርጭትና የታጣቂዎች ስምሪትን በኢትዮጵያ ላይ እያከናወነች ስለመሆኑ መክሰሳቸው የሚዘነጋ አይሆንም። አንድ ከሰባት ዓመታት በፊት በጡረታ የተገለሉ የኢትዮጵያ የመከላከያ ሰራዊት ጀኔራል ደግሞ አብይ አህመድ ወደ ኤርትራ ጦርነት እንዳይከፍቱ ያደረጓቸው ምክንያቶችን ሲጠቅሱ በአንድ በኩል በአማራናም በኦሮሚያ ክልል እየተካሄዱ ያሉ የትጥቅ ትግል እንቅስቃሴዎች ስለመሆናቸው፣ በሌላ በኩል ደግሞም ሌላ ጦርነትን ወደ አሰብ መክፈት አዲስ አበባ ላይ ተቃውሞ ያስነሳል የሚል ፍርሃት ላይ ስለመሆናቸው፣ ከዚህ ባሻገርም የተባበሩት አረብ ኤሚሬቶችን ይሁንታ እስካሁን አለማግኘታቸው በሚል መግለጻቸውን መዘገባችን አይዘነጋም። ይህ በእንዲህ እንዳለ የፕሬዝደንት ኢሳያስ አፈወርቂ የተቋሚዎች በኢትዮጵያ የሙዚቃ ኮንሰርት ሊያዘጋጁ መሆኑ ታወቀም። ኮንሰርቱ የሚካሄደው ደግሞ በአዲስ አበባ ነው ተብሏል። ድርጅቱ ሻቢያን የሚታገልበትን አጀንዳና ስልትን በማስመልከት ውይይት ሲያደርግ መሰንበቱም ታውቋል። ከጥቂት ዓመታት በፊት በኢትዮጵያ የሚኖሩ የኤርትራ መንግስት ተቋሚዎች በብልጽግና ትብብር ይገደሉ ተላልፈውም ለኤርትራ ይሰጡ ነበርም። በአንጻሩ የሻቢያ ደጋፊዎች ደግሞ በአዲስ አበባ ቤተ መንግስት ፊት ለፊት ሪፐብሊካን ጋር እየተጠበቁ ይደንሱና ይዝናኑ ነበር። ይህ ሁሉ አልፎ አሁን አዲስ አበባ ለሻቢያ ተቃዋሚዎች ቤታቸው ሆናለች። በዚህም ስሙን ኤርትራ ብሉ ሪቮሉሽን ፍሮንት በሚል የቀየረው ብርጌድ ንሓመዱ በአዲስ አበባ የሙዚቃ ኮንሰርት ማዘጋጀቱን አሳውቋል። ድርጅቱ ባለፉት ቀናት ዓለም አቀፍ ያለውንና ከተለያዩ ሀገራት ወደ አዲስ አበባ የሄዱ የጸረ ሻቢያ ኃይሎችን አሰባስቦ ሲመክር ቆይተዋል ተብሏል። ካለፈው እሁድ ጀምሮ ሲካሄድ የቆየው የንቅናቄው ጉባኤ ላይ ከአስራ ሶስት የተለያዩ የዓለም ሀገራት የመጡ የድርጅቱ አባላት ተገኝተዋል። ምነው የተባለው ነው ጉባኤው ሲጠናቀቅም ለመዝጊያ ይሆን ዘንድ የሙዚቃ ኮንሰርት ማዘጋጀቱ ታውቋል። የሙዚቃ ኮንሰርቱን በነገው እለት በአዲስ አበባ 22 አካባቢ በሚገኘው ፋና መናገሻ ውስጥ እንደሚከናወን ድርጅቱ አሳውቋል። የብልጽግናው መንግስት የሻዕቢያውን አገዛዝ ታጣቂ ኃይሎችን በመደገፍ በተደጋጋሚ የሚከሰው ሲሆን፣ የብልጽግናው አገዛዝም ግን በአንጻሩ በአፋር ክልል የሚንቀሳቀሱ ም ይሁን በአዲስ አበባ የሙዚቃ ኮንሰርትና የተቃውሞ ሰልፍ የሚያደርጉ የፀረ ኢሳያስ ቡድኖችን ድጋፍ እና ፍቃድ በመስጠት የሚታወቅ ነው። ብልጽግና በአማራ ክልል እንዳደረገው ያለ ፕሮፓጋንዳን ትግራይ ላይ መድገመን ድርጅቱ ተቃወመም። ይህ በእንዲህ እንዳለ ህወሓት ድጋፉን በሰጠው መግለጫ ተቋሙ ዳግም ወደ ጦርነት እንዳይገባ አሳስቧል። የትግራይ ዓለም አቀፍ ባለሙያዎች፣ ምሁራን ማህበር በትግራይ ክልል ውስጥ ድጋሚ ጦርነት እንዳይጀመር የሚመለከታቸው አካላት በአስቸኳይ ተገቢውን እርምጃ እንዲወስዱ ጠይቋል። ለብልጽግናው መንግስትና ዓለም አቀፉ ማህበረሰብም ጥሪ አቅርቧል። በተለይም የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት፣ አሜሪካና እንግሊዝ ይህ

እነዚህም በፕሪቶሪያው የሰላም ስምምነት ላይ ፊርማው እንዲፈጸም ከማመቻቸት ጀምሮ በታዛቢነት መገኘታቸውን አስታውሷል። በስምምነቱ መሰረት ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ኃይሎች ከምዕራብ ከደቡብና ሰሜናዊ የትግራይ ክፍሎች በአስቸኳይ እንዲወጡ፣ በእነዚህ አካባቢዎች ላይ የተመሰረቱ ሁሉም ህገ ወጥ አስተዳድሮች እንዲፈርሱና የትግራይ ህገ መንግስታዊ ወሰን ከጦርነቱ በፊት ወደነበረበት እንዲመለስ የሚለውን በቀዳሚነት አቅርቧል። ተፈናቃዮች ደህንነታቸው ክብራቸውና ፈቃደኝነት ሰዓታቸው በተጠበቀ መልኩ ወደ ቤታቸው መኖሪያቸውና ንብረታቸው እንዲመለሱ መልሶ የማቋቋም ድጋፍም ያገኙ ዘንድም ጥያቄ ያቀረበበት ይከተላል። ጦርነት ቀስቃሽ ንግግሮች እንዲገቱናም ለትግራይ መልሶ ግንባታ ድጋፍ እንዲደረግም ጠይቋል። በትግራይ ውስጥ የሚገኙ አንዳንድ ጦርነት ናፋቂ አካላት የሚሆን ሌሎች ኃይሎች ከሚያደርጉት የጦርነት ቅስቀሳ እንዲታቀቡ ሲልም ጥሪ አቅርቧል። ጂኤስቲኤስ ዓለም አቀፉ ማህበረሰብ የፌደራል መንግስቱና የትግራይ ባለስልጣናት ለፕሪቶሪያው የሰላም ስምምነት አፈጻጸም ተገዥ እንዲሆኑ ሁሉም ዲፕሎማሲያና ፖለቲካዊ ጫና እንዲያደርግ ሲልም አሳስቧል። ይህንን የተቋሙን መግለጫ ሳይለጫ ደግሞ ህወሓት ድጋፍ እንደሚሰጠው ነው ያሳወቀው። የበንዴ እንዳለ ፓርቲዎቹ ከብልጽግናው ምክክር ኮሚሽን ራሳቸውን ያገለሉበት ምክንያት አሳውቋል። ወደ ትግራይ ክልል አቅንቶ ከወራት በፊት ከክልሉ ጊዜያዊ አስተዳደርና ከፓርቲ ተወካዮች ጋር መክሮ የነበረው የብልጽግናው ኮሚሽን ከሰሞኑ በፌዴራል መንግስቱና በትግራይ ክልል መካከል ትልቅ ችግር እንዳለ ተረድቻለሁ፣ ግን የሁለቱ አካላት ችግር የኔ ችግር አይደለም ሲል መግለጹ የሚታወስ ነው። ይህ የአብይ አህመድን የስልጣን ጊዜ ወደ ፕሬዝደንትነት በማሸጋገር ለማስቀጠል ሲቀጠል የተቋቋመ የሚባልለት ተቋም ከወደ ትግራይ የተሰጠው ምላሽ ደግሞ ከምክክር በፊት መኖር የሚል ነበርም። ከዚህ ኮሚሽን ራሳቸውን ካገለሉ ፓርቲዎች አንዱ ሳዎት የትግራይ ነባራዊ ሁኔታን ያላገናዘበም ክልሉን የማዳከም ስትራቴጂ ስለመሆኑ ይገልጽናም። በውስጥም በውጭም ያለው የትግራይ ተፈናቃይ በሰቆቃ ውስጥ ሆኖ ነው የሚመከረውን ሲል ይጠይቃል። በአማራ ክልል ጦርነቱ በቀጠለበት ሁኔታ መንግስት ይህንን አድርጊ ያለሁ ለማለት ያክል እንዳደረገው ሁሉ የምክክር ኮሚሽኑ በትግራይም ይህንኑ ለማድረግ ከሆነ አንፈልግም አንደግፍምም፣ እንዲህ ያለውን አካሄድ በመሠረታዊነትም የሀገሪቱን ችግር የሚፈታ አይደለም ሲልም ለሪፖርተር ገልጿል። ውናትና ሳዎት ህዝብ ከመምከሩ በፊት መጀመሪያ መኖር አለበት፣ ግን አሁን በትግራይ ያለው ሁኔታ እንዲያ ያለ አይደለም በማለት ገልጿል። ኦብነግ ህዝቡን ለማነቃነቅ አዲስ ፍኖተ ካርታ አዘጋጅቻለሁ ሲል አሳወቅም። በኢትዮጵያና ሶማሌ ክልል ወቅታዊ ጉዳይ ላይ ስብሰባ ማከናወኑንም ይፋ አድርጓል። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ የሶማሌ ክልል ህዝብን መብት ለማስከበር ህዝቡን ከዳር እስከ ዳር ለማነቃነቅ አዲስ ፍኖተ ካርታ አዘጋጅቻለሁ ሲል አዲስ በወጣው ይፋዊ መግለጫው ገልጿል። በኢትዮጵያና በሶማሌ ክልል ጉዳይ ላይ አስቸኳይ የማዕከላዊ ኮሚቴ ስብሰባ ማከናወኑን የገለጸው ድርጅቱ የሶማሌ ክልል ውስጥ ያሉትን ሀገሮችን ይበልጥ ለማጠናከር እንቅስቃሴ ለማድረግ ውሳኔ ማሳለፉንም ገልጿል። አዲሱ የትግል ፍኖተ ካርታ የሶማሌ ህዝብ ብሔራዊ መብቱን ለማስከበር እንዲንቀሳቀስና ኢትዮጵያ ውስጥ ባሉት ቀውሶች ውስጥ ተመልካች ብቻ ሆኖ እንዳይቀር ለማድረግ ያለመ ስለመሆኑም ነው የጠቀሰው። የብልጽግናው መንግስት በ2018 የተደረገውን የሰላም ስምምነቱን መጣሱን፣ በስምምነቱ ቃል የተገቡ ጉዳዮች አለመፈጸማቸውን፣ ለሰላማዊ የፖለቲካ ትግል ምቹ ሁኔታ ለመፈጠሩንና በአባላቱ ላይ ማስፈራራት እየተፈጸመ ስለመሆኑ መገምገ ገሙንም አትቷል። የብልጽግና አገዛዝ ከሰባት ዓመታት በፊት የተደረሱ መግባባቶችን እየጣሰ ስለመሆኑ የከሰሰው ኦብነግ ብልጽግና በሰላም ስምምነቱና ኡጋዴን ውስጥ ይፈጽማቸዋል ያላቸውን ጥሰቶች የአፍሪካ ህብረት፣ ኢጋድ፣ የተባበሩት መንግስታት ድርጅት፣ የአረብ ሊግ እና ዲሞክራሲያዊ ሀገራት እንዲያውቁት የማድረግ ተከታታይ ስራዎችን ለመስራት መዘጋጀቱንም ነው የሚገልጸው። በኢትዮጵያ ውስጥ ለሚገኙ ለሁሉም የተጨቆኑ ብሔሮች ማዕከላዊ ኮሚቴው አጋርነቱን መግለጹን የጠቀሰው መግለጫው የጋራ ዓላማ ቸው ሌሎች የብሔር ታጋዮች ጋር ለመተባበር ዝግጁ ስለመሆኑም ይፋ አድርጓል። የክልሉ ርዕሰ መስተዳደር ሙስጠፋ መሐመድና የብልጽግናው አገዛዝ በአስመራ የሰላም ስምምነት የተፈራረሙትን ኦብነግን ለማምከን በሚል ትይዩ ኦብነግ ማቋቋማቸው የሚታወስ ነው። ይህ የጅግጅገው የብልጽግና ኦብነግ የሚል ስያሜ የተሰጥቶትም ሰንብቷል። ኦነግ የብልጽግናው ኦነግ እንዳለው ሁሉ የብልጽግናው መንግስት ያቋቋመው ኦብነግ ነው የሚባልለት ተቋም አብዱል ከሪም ሼህ ሙሴ ቀልቤ ደጋ ሊቀመንበር አድርጎ መርጧል፣ በሚል ከዚህ በፊት መገለጹም አይዘነጋም። የሩሲያ ጦር በበርካታ የአፍሪካ ሀገራት እየተንቀሳቀሰ ነው ተባለም። ቢያንስ በስድስት የአህጉሪቱ ሀገራት ውስጥ መግባቱም ተሰምቷል። ሩሲያ ዩክሬንን በመውረር እያደረገች ያለችው ጦርነት ዓመታትን ያሳለፈ ሲሆን በእነዚህ ዓመታት ውስጥ ደግሞ የአፍሪካ ሀገራት ቅጥር ተዋጊዎችን ስለ መመልመሏ ሲገለጽ መክረሙ ይታወሳል። አንድ ሰሞን በአዲስ አበባ የሚገኘው የሩሲያ ኤምባሲ ምዝገባ ጀመረ በሚል ተገልጾ የነበረው ጉዳይም በወቅቱ መነጋገሪያ ነበርም። የሆኖ ሆኖ የሀገሪቱ ቴሌቪዥን አሁን እንደዘገበው የፕሬዝደንት ቭላዲሚር ፑቲን አስተዳደር በስድስት የአፍሪካ ሀገራት ውስጥ ሰራዊቱ እየተንቀሳቀሰ ይገኛል። ይሁንና በዘገባው ከማሊ በስተቀር ጦሩ በየትኞቹ ሀገራት ውስጥ ይንቀሳቀስ እንደሆነ በግልጽ አላስቀመጥም። በአፍሪካ ሀገራት ከተሰማሩ የሩሲያ ወታደሮች መካከል አብዛኞቹ በዩክሬኑ ጦርነት የተዋጉ ስለመሆናቸውም ተገልጿል። የሩሲያ ወታደሮች ወይም ወታደራዊ ሰፈሮች በቡርኪና ፋሶ፣ በኒጀር በኢኳቶሪያል ጊኔ በመካከለኛው አፍሪካ ሪፐብሊክናም በሊቢያ እንዳሉ ሌሎች ዘገባዎች ይጠቁማሉ። የፈረንሳይ ዜና አገልግሎት አጃንስ ፍራንስ ፕሬስ ስማቸው ያልተጠቀመው የዲፕሎማቲክ ምንጮችን ገልጾ ባለፈው ሰኔ ወር እንደዘገበው በሳህል ክልል የሩሲያ መከላከያ ሚኒስቴር በአፍሪካ ውስጥ የሚገኘው የዋግነር ቅጥር ተዋጊዎች ቡድንን ተረክቧል። የዋግነር ቡድን በአውሮፓውያኑ የዘመን ቀመር 2023 ከክረምሊኑ መንግስት ጋር ውዝግብ ውስጥ ከገባ በኋላ ፈርሶ በአዲስ መልክ መዋቀሩም ይታወቃል። የዋግነሩ መሪ የነበሩት ደግሞ ፕሪጎጅን ቡድኑ ከሞስኮ ጋር የገባውን አመፅ ለማስቆም ከክሬምሊን ጋር ባደረገው ውል መሰረት ወደ ቤላሩስ ጥገኝነት ለማግኘትና ለመጓዝ ነጻ ፍቃድ ከተሰጠው በኋላም ነሐሴ 223 በአውሮፕላን አደጋ ህይወቱ ማለፉም የሚታወስ ነው። ይህ የሩሲያ ና የዩክሬን ጦርነት በቀጠለበት በዚህ ወቅት የፈረንሳዊ ፕሬዚዳንት ኢማኑዌል ማክሮንና የዩክሬን አቻቸው ቮሎዲሚር ዜሌንስኪም በቀጣዮቹ 10 ዓመታት ከአንድ መቶ የሚልቁ ራፋል ተዋጊ ጆቶችን ለመግዛት የሚያስችል ደብዳቤ መፈራረማቸው መዘገባ ይዘነጋል። ይህንን ተከትሎ የፕሬዚደንት ቭላድሚር ፑቲን አስተዳደር ምላሽ የሰጠ ሲሆን ለኬብ ስርዓት ምንም አይነት የጦር አውሮፕላን ቢሸጥ በአውደውጊያ ላይ ያለውን ነባራዊ ሁኔታም፣ እንቅስቃሴና የጦር ሜዳውን ሁነትም የሚቀይሩ አይደለም ብሏል። ፈረንሳይ ለዩክሬን የጦር መሳሪያ ማቅረቧን በመቀጠሏም ጦርነቱን እያባባሰች እንጂ ለሰላም ምንም አይነት አስተዋጽኦ እያደረገች አይደለም በማለትም የክሬምሊን ቃል አቀባይ ዲሚትሪ ፔሽኮቭ ተናግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው ያላቸው መረጃዎች ይህንን ይመስሉ ነበርም። አበቃን። ቸር ያሰማል።